ሩሲያ በራሷ ጉዳይ ተጠምዳለች። ኢሱ ነፍሴ ኢሱ ጭሱ ህወሃቷን ታቅፋ ቁጭ ብላለች። አንዳንዶች ሄሚቲ በኢትዮጵያ ድንበር በኩል ገብቶ ኢትዮጵያ ነው ተከልሎ ያለው የሚል ክሶችን ያሰማሉ። ኢሳያስን የሚያስደነግጥ አይነት ጥቃት ከፈጸመ፣ ከዚህ ጥቃት ጀርባ ኢትዮጵያ ነች ያለችው የሚል ለቅሷቸውን ለማሰማት አስበው ነው ይህንን ጩኸታቸውን የሚያሰሙት አብይ እንደምትሉት ከሄሚቲ ጀርባ ሆኖ ቡርሃንን በዚህ መጠን ካደቀቀው ከዚ የባሰ ፕሮክሲ ከዚህ ባሰ ጨዋታ፣ ከዚህ ባሰ ድል ቄድ ይመጣል። አብይ አሕመድ በኤርትራ ቤተመንግስት ውሾች እና በኤርትራ ቤተመንግስት አለቆች ላይ እየወሰደ ያለው ብልጫ ጦርነትን ጭምር ማስቀረት የሚችል አይነት ብልጫ ነው። ፖለቲክስ ስ ኦል አባውት ዘላቂ ጠቀሜታ፣ ዘላቂ የሀገር ጥቅም፣ ስለ ዘላቂ የሀገር የጥቅም እንጂ ስለ ዘላቂ ወዳጅነት፣ ስለ ዘላቂ ፍቅር ምን አገባኝ። ኦልድ ጋርዱ የህዋት ኃይል ታደሰ ወረደ ወደ ጊዜ አስተዳደር ሊቀመንበርነት እንዲመጣ የፈለገው ታደሰ ወረደን ስለወደደው አይደለም። ጌታቸው ረዳ እንዲነሳለት ስለፈለገ ያኔ ግን ታደሰ ወረደ የኮረኩማታል። ለምን? ዋርሎርድ ነው። ቲዲኤፍ የሚባል ኃይል የለም። ሁሉም የየራሱ ታጣቂ አለው። ለጌታቸው ረዳ ከባድ የነበረው ጌታቸው ታጣቂ የለው። ታደሰ ወረደ ግን አለው ታጣቂ። እኔ ትናንት ጀግና ያሉትን ሰዎች ትናንት ጀግና ያሏቸውን ሰዎች ለማጣጣል የሚሄዱበት ርቀት ይገርመኛል። ታጣቂ ይዘው ጫካ የገቡት የጦር አዛዦችም ህወሓትን ጠልቶ ጫካ የገቡት ቲዲኤፎችም ለታደሰ ወረደ ወዳጅ ናቸው። አሁን የሚጠሩት ሰልፍ ምናምን ምንም አያደርግም። የኤርትራ ቤተመንግስት የገባበትን ውጥረት ላይ ዳይክሎፊን አክብለው አብይን ፋኖም ያስወግደው፣ ሸኔም ያስወግደው፣ ኤርትራም ታስወግደው፣ ህወሀትም ታስወግደው፣ ግብፅም ታስወግደው። ከዛ በኋላ ምን ይፈጠር፣ እንዴት ይሆናል፣ እንዴት ይቀጥላል፣ ምን አይነት መስመር ይሰመራል የሚባል ነገር የለም። ማንም ያስወግደው ብቻ ይወግድ። ሀገር ያይመሽባትም ምልኮ ልጅ አለም ዩኒቨርስቲ አዳላላታለች ለኢትዮጵያ የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳርቤ በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከሰባ አምስት ካሬ ጀምሮ እስከ ባለ ሶስት መኝታ መቶ አርባ ስድስት ካሬ የተለያዩ የካሬ አማራጮች አቅርበናል። ለአስር ቀን በሚቆየው ዲስካውንታችን መቶ ፐርሰንት ለሚከፍሉ ደንበኞቻችን አርባ ፐርሰንት ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ አስር ፐርሰንት ከፍለው ቀሪውን ያለምንም ዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪ የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴመር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልኝ ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ አላችሁ ሆይ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል ዛሬም በቆይታችን አበይት ሌታዊ ፖለቲካዊ ጉዳዮችን እንዲሁም ደግሞ አበይት ሰሞናዊ የፖለቲካ እንቅስቃሴዎችን በራሳችን እይታና በራሳችን መንገድ ምንበረብርና። የምንፈትሽ ነው የሚሆነው። ዮሐንስ ኮርነር ላይክ፣ ሸር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሆኑ። በዩትዩብ ከአንድ ሚሊዮን በላይ እይታ ተሻግረናል። 17ሺ ገደማ ሰብስክራይበሮችን በሁለት ወራቶች ውስጥ ማፍራት ችለናል። ትልቅ ሰክሰስ ነው፣ ከእናንተ ጋር ያሳካ ነው፣ ድል ነው። ለዚህ ስላገዛችሁኝ እጅግ አድርጌ አመሰግናለሁ። በቲክታክ ባይዘወ 55ሺ ገደማ ፎሎወሮችን ማፍራትም ችለናል። ኢንሻላ ከመብዛትና ከመብዛት ውጪ አማራጭ የለንም። ለእስካሁኑ አልሐምዱሊላ ፈጣሪ የተመሰገነው ብለን ነው የምንቀጥለው አብይን ማስወገድና ኢሳያስ የገባበትን ከበድ ያለ ቅርቃር የምንበረብረው ይሆናል። አብይን ማስወገድን ዓላማው ያደረገውን አንድ ከበድ ያለ ሴራም በራሳችን መንገድ የምንበረብረው እና የምንፈትሸው ነው የሚሆነው። ጠቅላይ ሚኒስትር አብይ አሕመድ እንግዲህ በደቡብ ምዕራብ ኢትዮጵያ እና በደቡብ ክልል የተለያዩ አካባቢዎች ሲንቀሳቀሱ ተመልክተናቸዋል። ህዝባዊ አቀባበሉ እጅግ የሚደንቅና እጅግ የሚያምር ነበረ። እኔ ይገርመኛል፣ አንዳንድ ቦታ ጠቅላይ ሚኒስትሩ የሚደረግላቸው አቀባበልና አንዳንድ ፖለቲከኞቻችን አብይ ደርሶበታል ብለው የሚያስቡት ስሌት ትንሽ አይገጥምልኝም እና ግራ ይገባኛል። ምንድን ነው ነገሩ? የዘንድሮ ነገር የተገላብጦሽ፣ አህያ ወዳደንሽ ወደግጦሽ የሚያሰኝ ይሆናል። ታደሰ ወረደ ህወሓት ላይ ዝቶባታል። በነገራችን ላይ እሱንም መለስ ብለን በጣም በስፋት ነው የምንዳስሰው። ኢሳያስ በራሱ መንገድም ቅርቃር ውስጥ ገብቷል፣ ህወሓትም ቅርቃር ውስጥ ገብታበታለች። የትግራይ ፖለቲካ በጣም ነው ግልጥጥጥ የሚለውና እኔ እኔና እናንተ ግን አንድ ሴናሪዮ አስቀምጠን ነበር ከዚህ በፊት እሱ ደርሷል ይመስለኛል። እስቲ እሱንም ብለን ነበር እንላለን። ምን ይለናል እሱን የምንበረብርና እሱን የምንፈትሽ ይሆናል። የሱዳን አርኤስኤፍ ኃይሎች መሪ ሀምዳን ዳጋሎ ሄሚቲ ኢሳያስ አፈወርቂ ላይ እጁን እያወዛወዘ ዝቶበታል ዝቶበታል። ትከፍላለህ፣ ትከፍላለህ ብሎታል። ይህ ዛቻ የኤርትራ ቤተ መንግስትን በእጅጉ በጥብጦታል። በተለይም አርኤስኤፍ ወይ ደግሞ ሀምዳን ዳጋሎ ሄሚቲ የሚመራው ኃይል ጥቃት ይፈጽማል ተብሎ የሚታሰበው በኤርትራ ይሄ በጦር ቤዝ አካባቢ ላይ ነው እና ይህ በጦር ቤዝ ላይ የሚፈጸመው ጥቃት ደግሞ የአየር ሊሆን ስለሚችል የኤርትራው ቤተመንግስት ሽማግሌ ጀነራሎቹን የአየር መቃወሚያ ወይ ደግሞ የድሮን መከላከያ ግዢ ላይ ለማሰማራት እየታተረ ነው የሚገኘው። ምንም እንኳን ይህንን ለማድረግ ቢሯሯጡም፣ ምንም እንኳን ይህንን ለማድረግ ቢሰሩም ከገቡበት ቅርቃር መውጣት የሚችሉ አይመስልም። ኢሳያስ አልቡርሃንን ተከልሎ በሱዳን ፖለቲካ ውስጥ ገብቶ ሲፈተፍት ነበር። የኢሳያስን ኮቴ ተከትላ ደግሞ ከዛው ከቡርሃን ጋር ሆና የራሷን የተጋሩ ወንድም እህቶቿን ቲዲኤፍ ብላ አስታጥቃ ጫካ ያስገባቻቸውን ኃይሎችም ሳምሪ ብላ ወደ ሱዳን ልካ እዛው ረስታ በጦርነት ስትማግድ የነበረችው ህወሀትም አለች። ጀነራል ዮሐንስም እንደነገሩን ይህ በኢትዮጵያ ፖለቲካ ውስጥ በትግራይ ፖለቲካ ውስጥ ከባድ ጠባሳ ሊሆን እንደሚችልም ሲናገሩ ነበር። እንግዲህ የሃምዳን ዳጋሎ ሄሚቲ ጥምረት ሲነሳ ዩናይትድ አረብ ኤምሬትስን የሚያነሱ አካላቶች አሉ። በተለይ ከሄሚቲ ጀርባ ዩኤኢ ትኖራለች የሚል ግምት አለ። የዩኤኢ ወዳጅነት ደግሞ ወዴት እንደሚያዳላ በኢትዮጵያ ፖለቲካ ውስጥ እናውቃለን። የዩኤኢ እና የሳውዲን ጥምረት ማንሳትም ወደኋላ መለስ ብለን እንችላለን። ኢሳያስ ከሳውዲ ጋር የገባበት መቃረን አለ። ብቸኛ አማራጭ ብሎ የሚያስባት ሩሲያ በገዛ ሴራዋና በገዛ ችግሯ ባሉባት ፈተናዎች የተጠመደችበት ወቅት ላይ ነው የምንገኘው። የኮሜዲያኑ ሀገር ቮልዶሚር ዘለንስኪ ሀገር ዩክሬን ከሰሞኑ በሩሲያ ላይ የፈጸመችው ዓለምን ያስደነገጠ የሩሲያ የጦር አለቆችን የክሬምሊን ጌቶችን እጅ ባፍ ያስከደነ ቪላዲሚር ቪላዲሚሮቪች ፑቲንን ምን እየተፈጠረ ነው ብለው በአስቸኳይ የጸጥታ ካውንስላቸውን እንዲሰበስቡ ያስገደደ እጅግ ጥልቅ የሆነ ማን ነው ዶናልድ ጄ ትራምፕም ይህንን ጉዳይ እኔ አልሰማሁትም እስኪል ድረስ ያስገረመው የቮልዶሚር ዘለንስኪ ሀገር የጦር ኃይሎች አዛዦችም ለአንድ ዓመት ገደማ በልዩ የጦር አዛዦቻቸው ጋር ሲመክሩና ሲማከሩበት የነበረውን ጥቃት በክሬምሊን ጌቶች ላይ ፈጽመዋል። እንግዲህ ሩሲያ በራሷ ጉዳይ ተጠምዳለች። ኢሱ ነፍሴ፣ ኢሱ ጭሱ ህወሃቷን ታቀፋ ቁጭ ብላለች። ኢሳያስ የገባበትን ውጥረት ለማወቅ ኢሳያስ የገባበትን ድንጋጤ ለመረዳት ምንም አያስፈልግም። ይሄ ማን ነው? ስሙ ይሄ እዚህ አሜሪካ ቁጭ ያለው ይሄ የማን ነው? ስሙ ይሄ ማን ነው? ይሄ የስብሀት ነጋን ዳይፐር በማመላለስ የተጠመደ ስብሀት ነጋን ሆስፒታል እየሄደ በማጫወት የተጠመደ ስብሀት ነጋ በል ያለውን የሚል ልቃቂታ ማለ አንድ ሰሞኑን አስመራ ደርሶ የመጣ ይሄ የራሻው ሰው እየስም ያለው ማን ነው? እሱ ማለት ነው እሱ እሱ የሚያወራውን አይቶ መረዳት ይቻላል። እሱም ቀደደውን ሰምቶ መገንዘብ ይቻላል። ኤርትራ ቤተ መንግስት ከባድ ጭንቀት ውስጥ እንዳለ ከባዱ ጭንቀት ውስጥ እንዳለ ማለት ነው። እና እዚህ ላይ ነው የሄሚቲ ዛቻ የመጣው። በነገራችን ላይ እዚች ላይ አንድ ነገር ደምራችሁ ማሰብ ትችላላችሁ። አርኤንጂ አርጂ ቦምብ ሬድጂ ቦምብ እቺ ሬድጂ ቦምብ ሰሞኑን ቡርሃን ጋር ፖርት ሱዳን ደርሳ ነበር። ጠቅላይ ሚኒስትሩ የላኩት መልዕክት ቡርሃን እጅ ገብቷል። ጠቅላይ ሚኒስትሩ ቡርሃን እጅ የላኩት መልእክት እንደገባ በማግስቱ ሄሚቲ ከጠፋበት ብቅ ብሎ ሲያስፈራራ ነበር። አንዳንዶች ሄሚቲ በኢትዮጵያ ድንበር በኩል ገብቶ ኢትዮጵያ ነው ተከልሎ ያለው የሚል ክሶችን ያሰማሉ። ይሄንን የሚሉት ለምን እንደሆነ እናውቃለን። ሄሚቲ ኤርትራ ላይ ጥቃት ከፈጸመና ኤርትራን የሚያዳክም ጥቃት ካደረሰባት ኢሳያስን የሚያስደነግጥ አይነት ጥቃት ከፈጸመ ከዚህ ጥቃት ጀርባ ኢትዮጵያ ነች ያለችው የሚል ለቅሷቸውን ለማሰማት አስበው ነው። ይህንን ጨዋታቸውን የሚያሰሙት እኛም አራዳ፣ አንቺም አራዳ፣ የአንቺ አይነት አራዳ እኛ ሰፈር ብድ ነው ብለን ነው የምናልፈው። በነገራችን ላይ የዚች ጋር የአሜሪካ እና የዩኤን ጨዋታ ማምጣት እንችላለን። አብይ እንዴት ነገሮች ቀጥ እንዳሉለት ለመመልከት ማለት ነው የነማርክ ሩቢዮ ወደ ሥልጣን መምጣትን ተከትሎ እና አንዳርጋቸው ጽጌ ሌሎችም የኢትዮጵያ ፖለቲካ በላቾች ነን የሚሉ የጂኦ ፖለቲክስ ጌቶች፣ የዲፕሎማሲ አለቆች ነን ብለው ራሳቸውን የሚጠሩ ሰዎች በጣም በከፍተኛ ሁኔታ ይናገሩት የነበረው የአብይ ቀና መሻሽ አሜሪካም ወደ ትራምፕም ወደ አስመራ ፖለቲካ ትከሻ ያዘነብላል፣ ዩኤኤ ይመሽባታል ነበር። ይልቁንስ ትራምፕ ልክ የአብይን ኮቴ ተከትሎ ልክ አብይ ሥልጣን ላይ እንደመጣ ያደርገው እንደነበረው እጅግ የጸናና እጅግ ከፍ ያለ የዲፕሎማሲ መንገድ ተከትሎ ወደ ዩኤ አመተረ የመካከለኛው ምስራቅን ፖለቲካ ባልተለመደ መልኩ ከአሜሪካ ፖለቲካ ተመልክተ ነው። በማናውቀው መልኩ የተሻለ ግንኙነት ለመፍጠር ጣረ ታተረ። ወደ አንድ ትሪሊዮን ዶላር ገደማ ኢንቨስትመንትንም ይዞ ወደ ነጩ ቤተመንግስት ተመለሰ። እስቴ የታውሱንም ደረቱን አራሰው። ይህ ነው እንግዲህ ጨዋታው አንዳንዶች ጠቅላይ ሚኒስትር አብይ አህመድ ሱዳን ላይ ለምን እርምጃ አይወስድም፣ ቡርሃን እየተተናኮለን ምናምን አለው። እዚች አለም ላይ ነፍሴ ፕሮክሲ የሚባል ጨዋታ አለ። አብይ እንደምትሉት ከሄሜቲ ጀርባ ሆኖ ቡርሃንን በዚህ መጠን ካደቀቀው፣ ከዚህ የባሰ ፕሮክሲ፣ ከዚህ የባሰ ጨዋታ፣ ከዚህ የባሰ ድል ከየት ይመጣል? እዚች ላይ ታሪክ ተሰራ ብለህ ጻፍባት። እዚች ላይ ታሪክ ተሰራ ብልና ጻፍባት። ምንም ማድረግ ስለማይቻል ማለት አቡቹ ብየኬኛ ትላል ኢጆሌ ለቪየኬኛ እቺ ኦሮምኛ ወርድ ስለመወዳት ነው። ሌላ ምንም ነገር እንዳትል እንትን እንዳትሉ እና ደና አርጎ ነው ያስበረገጋቸው። ደና አርጎ ነው ያስደነገጣቸው እንግዲህ አገባሽ ያለ ላይ አገባሽ ተባልሽ ሆዲያት ባባሽ የምትለውን ተረት ሰሞኑን ይዘናታል። ለሁሉም ትሰራለች ይሉሽን በሰማሽ ገበያ አባል ያባሎጣሽ ለማለትም እንገደላለን። የአራት ኪሎ ቤተ መንግስት በደም ባርጎ ነው ጨዋታዋን የተጫወታት። መጀመሪያ አንተባበራል፣ አንተባበርም አሉ። እናሴራለን አሉ። በሉ ካሴራችሁ ማሴር እንችላለን ያለ ያው ፖለቲካ የጽድቅ ጨዋታ እንዳልሆነ እኔም እናንተም እናውቃለን። አንዳንድ ቴክኒካል የሆኑ የፖለቲካ ጨዋታዎችንም ተመልክተን ፈገግ ማለታችን የግድ ነው። እኔ የትም አገር ጦርነት እንዲቀሰቀስ አልፈልግም። ግን አሁን አብይ አሕመድ በኤርትራ ቤተመንግስት ውሾችና በኤርትራ ቤተመንግስት አለቆች ላይ እየወሰደ ያለው ብልጫ ጦርነትን ጭምር ማስቀረት የሚችል አይነት ብልጫ፣ ያሰቡትን ጦርነት ጭምር ማስቀረት የሚችል አይነት ብልጫ ነው። ኢሳያስ ቡርሃንን ይዞ ሲዞር አሬሴፍ ምና የሚባል አይል እያለ፣ አይ በቃ እኛ እንጫወትም መረኛ ምና ሚል መንግስት ያለ እንዳይመስል፣ ፋራን እንዴ ምንን ነው የሚያምን ያማል እንዴ? እና ሰኪክ የሆነች ጨዋታ አይተናል። እኔ ሄሚቲ ግን ይመቸው፣ ዳጋሎ በጣም ነው አንጀቴን አራሰኝ። ያው ዳጋሎ ዳጋሎ ነው። ዋንነቱን ምንነቱን ይታወቃል የሆኑ ጨዋታዎች ይኖራሉ እኔ ምን አገባኝ በሀገሬ ዘላቂ ጥቅም ላይ ነው እንጂ በዳጋሎ በሄሚቲ ከፈልክ በአልቡርሃን ከፈልክ በኢሳያስ ወዳጅነት ላይ ምን አገባኝ እኔ ፖለቲክስ ኦል አባውት ዘላቂ ጠቀሜታ ዘላቂ የሀገር ጥቅም ስለ ዘላቂ የሀገሬ ጥቅም እንጂ ስለ ዘላቂ ወዳጅነት ስለ ዘላቂ ፍቅር ምን አገባኝ ይሄ ዲፕሎማሲ ነው እንጂ ታይታኒክን አንሰራ ከእናንተ ጋር ም ለዛ ነው እንደ ልባችን ነ ሚኒስትሪ ሚዲያ አለ። እንደዛ ነው። አሁን አንዳንድ ሰዎች የሚያስቡት ስለሚገባኝ ሆን ስ አንድ አንድ ይሉ ስለሚችሉ ይሄ ሚኒስትሪ ሚዲያ ስላልሆነ የግሌን ሀሳብ የምናገርበት ነገር ስለሆነ የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳርቤይ በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ ያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ አንድ መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን፣ እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምን ዋጋ የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት ጂ ፕላስ 5 ቅንጡ የገበያ ማዕከል ከ900 ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ጥራትና እምነት መገለጫችን የሆነው ቴምር ሪል ስቴት ከዚህ በፊት ገንብተን ያስረከብናቸው ደንበኞቻችን ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። እና በጣም ጸዴ ነገር ነው፣ በጣም ጸዴ ጨዋታ ነው። ይሱ ጭሱ እንግዲህ እያለ አባት ነው። እድሜም እየሄደ ሲመጣ ባይዘ ችግር ነው። ስኳሩም ደምግፊቱም አለ በዛ ላይ ነው ይሄ የተጨምረው። እና አሬሴፍ ደና አድርጎ አስደንግጦልኛል፣ ደና አድርጎ አስበርግጎልኛል። ወይ እንግዲህ ጨዋታውን ከፍ አድርጎ ማየት ነው። ታደሰ ወረደ አልወረድም። ታስታውሱ ከነበረ ከሁለት ወራት በፊት አንድ ትንታኔ እዚህ ቻናል ላይ ከእናንተ ጋር አውርተን ነበር። ታደሰ ወረደ ደርሰ ወደ ስልጣን እንደመጣ እመኑኝ፣ ህወሀት ታደሰንም አታሰራውም ብዬ ነበር እና ይሄ ማን ነው ስሙ? አሜሪካ ቁጭ ያለው ማነው? ይሄ የስባት ነጋ ዴኬር ሰጪ ስባት ነጋን ዴኬር ቁጭ ብሎ እንደዚህ በሶፍት አፎ ሲጠራርግለት የሚውለው ሰውዬ አስመራ ደርሶ ከመጣ በኋላ ሌት ተቀን የሚያቀረሸው ታደሰ ወረደ ላይ ነው። ታደሰ ወረደ ላይ የሚያቀረሸው ደግሞ ከፌዴራል መንግስቱ ጋር ተግባብቶ እየሰራ ስለሆነ ነው። ያኔ አንድ ነገር ብያችሁ ነበር። ህወሃቶች ህወሃቶች ነሰስ ይሄ ኦልድ ጋርዱ የህወሃት ኃይል ታደሰ ወረደ ወደ ጊዜ አስተዳደር ሊቀመንበርነት እንዲመጣ የፈለገው ታደሰ ወረደን ስለወደደው አይደለም፣ ጌታቸው ረዳ እንዲነሳለት ስለፈለገ ከዛስ ታደሰ ወረደ ጌታቸው ረዳን አስነስቶ ስልጣን ላይ እንደወጣ እሱ ላይ ተመልሰው ጠላት እንደሚሆኑ ተናግረን ነበር። እዚች ሚዲያ ላይ መለስ ብላችሁ ብትሄዱ ታገኙታላችሁ። ታደሰ ወረደም ያኔ ከኦልድ ጋርዱ የህውሓት ሰዎች ጋር አብሮ የሰራው እችን ወንበር ስለሚፈልጋት ነው። ፖለቲከኛ ድን የህውሓት ኦልድ ጋርድ ክንፍና ታደሰ ወረደ አብሮ የሰሩት ያው እሱም ኦጂ ነው። ግን ያኔ ተባብረው የሰሩት አንድ ዓላማ ስላላቸው አይደለም፣ ጌታቸው ረዳ እስኪነሳላቸው ብቻ ታደሰ ወረደ ጌታቸውን ማስነሳት የሚፈልገው አክቹአሊ ሰው ነው፣ ቀንቶም ነው። ለምን በህዋት ፖለቲካ ውስጥ ረጅም ዓመት የቆየ ዋርሎርድ ነው፣ ጦር አለው፣ ብዙ ነገር አለው። ይሄ ጦር ያለው በሱዳን በህዋት ፖለቲካ ውስጥ ረጅም ዓመት የፈጀ ዋርሎርድ የሆነ ሰው፣ ጌታቸው ረዳ የሚባል ከራያ የመጣ ትላንት ብቅ ያለ በህዋት ካድሬነትም ከትላንትናው ከነ አባይ ፀሐዬ ፖሊት ቢሮ ተቀጥቅጦ ያልወጣ ሜድን መሌ ያልሆነ ሳሌናዊና ማርክሲስታዊ ሄኒናዊውን እሳቤ በራሱ መንገድ አንብቦ የመጣ የሆነ ጋዜጣ ላይ ሲጽፍ የሚያውቁት መቀሌ ዩኒቨርሲቲ የህግ መምህር የነበረ ኋላ ላይ ሰነባብቶ በማ በኩል ኢህአዲግ ውስጥ እንደገባ ሳይታወቅ የኢህአዲግ ውስጥ የገባ ከዛ ስር ሰዶ ወንበር የያዘ ሰው መጥቶ ትግራይን የመምራት እድል ሲያገኝ እንደ ታደሰ ወረደ ያለ ሰው ኮምፕሌክስ ቢያድርበት ብዙ አይገርምም። ብዙ አይገርምም። ሰውኛ ነው። ወንበር ባለጌ ስለሆነ፣ በባህሪው ስልጣን ባለጌ ስለሆነ እንደዛ ቢያስብ አይገርምም። እና ታዴ ለዛ ነው ተባብራ የሰራችሁ ከዛስ። ያኔ ምን አልኳችሁ? ህውሓት ታደሰ ወረደን አታሰራው። ያኔ ግን ታደሰ ወረደ የኮሮኩ ማታል። ለምን ለምን? ዋርሎርድ ነው። ቲዲኤፍ የሚባል ሀይል የለም። ሁሉም የራሱ ታጣቂ አለው። ለጌታቸው ረዳ ከባድ የነበረው ጌታቸው ታጣቂ የለው፣ ታደሰ ወረደ ግን አለው። ታጣቂ ልክ እንደሌሎች ወትንዳሎች የራሱ ታጣቂ አለው። እሱም ዋርሎርድ ነው፣ አይታገስም። ከመጡበት ይኮረኩማቸዋል ብለን ነበር። ይኸው በጊዜያዊ አስተዳደሩ ላይ እክል የሚፈጥርብኝ አካል ላይ እርምጃ ወስዳለሁ፣ አላሰራ ካልከኝ እኮረኩመሃለው እያለህ ነው። በሌላ አማርኛ ስራዬን እንዳልሰራ ካደረግከኝ እበረቅሳለው እያለ ነው። በሌላ ቋንቋ ስራዬን እንዳልሰራ ካረጋችሁኝ ወይል እንግዲህ የሚሆነውንና ያለን እያለ ነው። ስለዚህ ልትደርስ ነው ማለት ነው። ያልናት ልትደርስ ነው። ዋር ዋርሎርድ ነው ሰውየው። አይታገስም። ኦጂው የነ ሞንጆሪኖ ካምፕ ላያወራበት በሚፈልገው ቋንቋ ማውራት ይችላል። ችግር የለበትም። ያናግረሃል። ምክክር ኮሚሽኑ ላይ ለምን ተገኘ ብሎ አስመራ ደርሰ የመጣው የስብዓት ነጋ የዴኬር ባለሟል ሲያቀረሽበት ነበር። ሲያቀረሽበት እሱን እሳት አይነካው፣ እሱን አይለበልበው። እኔ ትላንት ጀግና ያሉትን ሰዎች ትላንት ጀግና ያሏቸውን ሰዎች ለማጣጣል የሚሄዱበት ርቀት ይገርመኛል፣ ያስደንቀኛል። ከባድ ነው። መቼስ ማልጎደኒ ብለን ነው የምናልው፣ ምን ለማድረግ እንዳሰቡ ማለት ነው። እና ታደሰ ቢመጣም ያው ነው ያላቸው ህዋቶች ያው ሆኑ። ጌታቸው ረዳ ለተፈናቃይ ለመመለስ አይሰራም ምናምን እኛን እንትን የምንለው ምናምን ሲሉ ነበር። ጭራሽ ታደሰ ስልጣን ላይ ሲወጣ የሽበት ማዕከላቸውን ከመቀሌ ወደ ሽረ ወስደው ሴራ መጎንጎናቸውን አስፋፉት። ከዛ ከሽረ ወደ ሰና ምናምን ይጠጋጋል፣ በሱዳን ምናምን እስከ ቡራንጋ ምናምን ይሄዳል መስመራቸው። እነሱ አዶአላ ምናምን አርገው ነው እስከታች ድረስ የሚሄዱት አይቆሙም። ግን የዛ አካባቢ ላይ ያለው ይሄ ኢኮኖሚካል ሰራውንድድ ኢኮኖሚካል ቤዝ ምናምን ያን ያህል ጠንካራ ሊሆንላቸው አይችልም። ምክንያቱም የተበታተነ ነው እንትን ያለት ነገር ይሄኛውም ኃይል ሃይል አስቀድሞ በዚህ በኩል ሸቀጥ ምናምን እንትን የሚሉበትን ጨዋታ አስቀድሞ እየበላቸው ጫካ የገባው ታጣቂ ደግሞ አለ። ታደሰ ወረደ ባላንስ ጠብቆ ነው የሚሄዱ። ታጣቂ ይዘው ጫካ የገቡት የጦር አዛዦችም ተዋትን ጠልተው ጫካ የገቡት ቲዲኤፎችም ለማን ነው እንትን የሚሉት? ለታደሰ ወረደ ወዳጅ ናቸው አብዛኞቹ ጦር እንትኖቹ ወዳጆቹ ናቸው ጓደኞቹ ናቸው ኢሱ ጭሱ ህዋትን እንኳን እንዳይጋልባት እንዲሆነችበት ሀገር አይመሽባትም የምልኩ ወድጅ አይደለም ዩኒቨርስ ታዳላላት ለኢትዮጵያ ዩኒቨርስ ነች የምታዳለው እንዲህ ዐይነት ጨዋታ ሳይ ይህ የፖለቲካ ብልጫ አይመስለኝም ዩኒቨርስ ራሱ እያዳላቸው ሴረኞች ዩኒቨርስ ራሱ እንትን እያለችባቸው ነው እየከዳቻቸው ነው ዘን ብለው ነው እንትን የሚሉት አሁን የጠፋው ጫካ ተይዞ የተወረደው ታጣቂዎች ጫካ ይዞ የገቡት የደብረ ጽዮን ላፕታፕ ላይ ተገኙ የተባሉ ያሉ መረጃዎች ያስቃል። ያዋከቡት ነገር ምራፍ አያገኝም። ፍቅሬ ፍቅሬ በዝቷል፣ እኔ አላማረኝም። ፍቅሬ ፍቅሬ በዝቷል፣ እኔ አላማረኝም ማለት አሁን ፍቅሬ ፍቅሬ ብለው ያጇከሙት ጨዋታና ያጇከሙት ጉዳይ ወቸው ጉድ ነው። ብቻ ወቸው ጉድ። እና ነገረ ነገሩን በዛ መንገድ ማየት በጣም ያስፈልጋል። ቅድም እንዳልኳችሁ ሄሚቲ እና ጨዋታ እዛ ጋይተናል አሁን የዳጋሎ ማን ነው ታዴ፣ ታዴ ነፍሴ። ታደሰ ወረደ አልወረደም። ታደሰ ወረደ ዛተ፣ አስፈራራ። የትግራይ ፖለቲካን ቀላ፣ ጠቆረ። ቀላ፣ ጠቆረ። ወይ ቁማር፣ ወይ ቁማር፣ ወይ ቁማር ማለት አሁን ወይ ቁማር ጠንቅ ነው ለትዳር እንደዛ ነው ሌላኛው ዛሬ እንድንመለከተው የሚያስፈልገው የእነ ልደቱ አያሌው ሰልፍ ነው በጥቂቱ ስለሱ ጉዳይ ዛሬ ብንነጋገር በጣም አሪፍ ነው ሰልፉ ምን የሚያነሳ ነው የሚለውን ስንመለከት ያን ያህል አቅም የማይኖረው ነገር ግን አብይን ማስወገድ የሚል አላማን ያነገበ ነው አብይን ማስወገድ አፍ ላይ ሲሆን ቀላል ነው ይመስለዋል እነልደቱ አያሌው ለምንድን ነው ይሄንን ሰልፍ ሲጠሩ? የመጀመሪያው ነጥብ የመጀመሪያው ቤዝ ማለት ስማርትነት የማይጠይቅ የእነሱን ስማርትነት የማንጠይቅበት አንድ ላይ ሆነ ትንሽ ይ እንትን አንተምተው አንተምተው ብሎ መጀመር። ይሄ አሁን ለምሳሌ ጥፋተኛው ማን ነው? የመንግስትነት አቋም ምንድን ነው? መንግስትነት የት ድረስ ይሄዳል? የመንግስትነት ስለልቦና ምንድን ነው ስቴት ምንድን ነው? የስቴት አቋም ምንድን ነው? የት ድረስ ይለጠጣል ምናምን የሚለውን ሀሳብ ትተ ነው እዛ ድረስ ማልፋት እንዳይለፉ፣ እንደው እሱስ እሺ፣ ውለታ መጠየቅ ነው ምን ብለን ውለታ ዋሉልን እንላለን ምናምን ብለን ካሰብን፣ እሱን ትተ ነው እሱን እረስተ ነው አንድ ጨዋታን ማንሳት እንችላለን። አንተምተው አንተምተው ማለት እንዴት ይከብዳል? አንተ ተው አንተ ተው ምናምን ማለት ምን ይከብዳል? ለቷ ያያለው ሰሞኑን ጥያቄ ጠይቆ መልስ ሲያጣለትና የተዘለባበደ ምን ላይ ሲሰጥ ብዙዎቻችን አይተን ተገረምን። ምን ማለት ጦርነት ይቁም፣ ጦረኛ ነን የምትለውን አካል ለምንድነው ጦርነት ይቁም ብለን የምጠራው? ምናምን ና የኢትዮጵያ ፖለቲከኞች አሁን አብይን ለማስወገድ ከማንም ጋር ይሰራሉ፣ ማንም ይጭናቸዋል። ፖለቲካል ማንነታቸውና ፖለቲካል ስብናቸው አይደለም፣ ገላቸውን ይሸጣሉ። አብይን ፋኖም ያስወግደው፣ ሸኔም ያስወግደው፣ ኤርትራም ታስወግደው፣ ህውሓትም ታስወግደው፣ ግብፅም ታስወግደው። ከዛ በኋላ ምን ይፈጠር፣ እንዴት ይሆናል፣ እንዴት ይቀጥላል፣ ምን አይነት መስመር ይሰመራል የሚባል ነገር የለም። ማንም ያስወግደው ብቻ ይወግድ። የልደቱ አያሌው ግንኙነት እስከነ ደብረ ጽዮን እንደሚሄድና ሰሞኑን ያለው ሰልፍም ከዛ ጋር እንደሚገናኝ አንዳንድ ወዳጆቻችን እያወጡ ያሉትን መረጃዎችም ተመልክታችኋል። በተለይ ከደብረ ጽዮን ላፕቶፕ መጥፋት ጋር ተያይዘው የነ ልደቱ አያሌው ክንፍ የት ድረስ እንደሚሄድ ማለት ነው እና ብዙ ጊዜ እንደምለው እኔ ዋንስ ወያኔ ኦሎይስ ወያኔ ነው፣ ዋንስ ወያኔ ኦሎይስ ወያኔ ነው። አንድ ጊዜ ወያኔ የሆነ ሰው ሁል ጊዜ ወያኔ ነው። በቃ ሁል ጊዜ ወያኔ ነው። ከወያኔነቱ ዝቅም አይልም። በቃ ወያኔ ነው፣ ወያኔ ነው እና አሁን እኚህ ሰዎች እያደረጉት ያለው ነገር ግፊት መፍጠር ነው። አሁን የሚጠሩት ሰልፍ ምናምን ምንም አያደርግም። የኤርትራ ቤተ መንግስት የገባበትን ውጥረት ላይ ዳይክሎፊናክ ብለው አነስቴዥያ ነው የሚሆነው። ለኤርትራ ቤተ መንግስት አነስቴዥያ ለመሆን ነው። ኢሳያስ ስለፈራ ቀጣይ መንገዳቸው እንዳያበላሽባቸው በፍርሃት የሆነ እርምጃ ውስጥ እንዳይገባ ኢሳያስ እንዳይነቀል ኢሳያስ እንዳያብድ በቃ የሆነ ነገር እያደረጉ ነው። የሆነ ነገር ለማድረግ እየሞከሩ ነው። እና ይሄ አሁን ይሄ የሚዲያ ዘመቻ የሚዲያ ካምፔን መቶ ሺህ ሰው መቶ ሀምሳ ሺህ ሰው አንድ መቶ ምናምን ሺህ ሰው ምናምን ጠርተን ሰብስበን ተሰልፈን እንበጠብጣለን ምናምን የሚሉት ጨዋታ መነሻው እሱ መነሻው እሱ ነው። መድረሻውም እሱ በቃ ለኢሳያስ አነስቴዥያ መሆን ለኢሳያስ ፔን ኪለር መሆን ዳይክሎፍናክ እየሰጡት ነው። ህመው እንዲያሳግስለት ማለት ነው። ያው እንግዲህ ከባድ ነው፣ ከሰው እጅ መብላት፣ ከሰው እጅ አትብሉ። እኔ ኢሳያስ ለራሱ ያበላው ፍለጋ የሚኳትን ሰውዬ ከምኑ ላይ እንዳበላቸው ባላውቅም ይኸው ሊሞቱለት ነው። በቃ አላቅም እና በጣም ከባድ ነው ያሉበት እና ይሄ ከውጥረት መፍጠር ነው። ከሎጂክ የተጣላ ከሀሳብ የተጣላ የት ድረስ እንደሚሄድ የማይታወቅ መሬት ይርገጥ አይርገጥ የማንረዳው ምን ያድርጉ እንዴት ያድርጉ የማያውቁት ለእነሱም ከባድ ጥያቄ የሆነባቸው የማይመልሱት ኢኩዥን ያረገዘ ሀሳብ ነው እና እነኚህ ሰዎች የት ድረስ እንደሚሄዱ ማሰብ በጣም በጣም በጣም እንግዲህ ባር ነው እና ነገረ ነገሩን ስናየው ግን እንደዚህ ነው። የኔ ሀገር ዩኒቨርስም ታዳላላታለች ፈጣሪዋም ያግዛታል ስንል የምንለው ከምራቸንም ነው። ቀልድ ምናምን መስሎ ከሆነ ተሳስታል። አልቀለድንም። እንዲህ አይነት ቀልድ የለም፣ ነፍሴ። እንዲህ አይነት ጨዋታ አንጫወትም ነው የምንለው። አብይን ከማስወገድ በፊት ቆሻሻን አስወግድ፣ እዚህ ጭንቅላት ውስጥ ያጠራቀምከውን የሴራ ፖለቲካን ወዲያ ጣል በሴራ ፖለቲካውም ከመጣ ግድ የለም ተምራተክና ክና ባሳር ለኩነኔ ደቁና ስትመጣ የሰውንኩባት ኔ ብሎ ይቀበላል የአራት ኪሎ ጌታ ሌላ ምንም ጨዋታ አያስፈልግም ሌላ ምንም ጫጫታ አያስፈልግም ሌላ ምንም ጩኸት አያስፈልግም ነው የምለው እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ ሁሉም ጥሩ ይሆናል። እኔና የእናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር፣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝተው ይባርክ። ውድ የሜዳችን ታዳሚዎች ቸር ቆዩን። የነገሰ ይበለን።